የእግዚአብሔር ልጆች በያላችሁበት ቦታ እንደገና ጸጋዊ ይብዛላችሁ። ዛሬ አምስተኛው ቀን ነው። መብራቱ ማዴቦ ነኝ ከአውስትሬሊያ እያጠናን ያለ ነው ከማቴዎስ ምዕራፍ 16 ከቁጥር 13 ያለውን ነው ስናይ የነበረው እስከ ሀያ ድረስ ያለው እዚህ ላይ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን ይሉኛል ብሎ ከጠየቀ በኋላ የሰዎችን መልስ ሲናገሩ ክርስቶስ ደግሞ እንደገና እናንተስ እኔን ማን ትሉኛላችሁ ብሎ ሲጠይቅ ክርስቶስ ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ ይላል። ከዛ በኋላ ኢየሱስም መልሶ እንዲህ አለው ይላል በቁጥር 17 ላይ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔ የምልሃለው አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ የገሃንም ደጆች አይችሏትም ይላል። እና በዚች ድንጋይ ላይ ቤተ ክርስቲያኔን እሰራለሁ ይላል። እና ይህንን አራት ቀናት ባለፉት ያየነው ምንድን ነው? አንተ ክርስቶስ ነህ የሚለው የሕያው እግዚአብሔር ልጅ ነ የሚለው፣ ቁልፉ እሱ እንደሆነ ዋናው እሱ፣ መሰረቱ እሱ ላይ እንደገና በዚች ድንጋይ ላይ ይሰራሉ ሲል ይህች ድንጋይ ጴጥሮስ የተናገረው ንግግር ነው እንጂ ጴጥሮስ አይደለም። ጴጥሮስ አንቺ የሚባል አይደለም። ክርስቶስንም አይደለም ይሄ አንቺ የሚባል አይደለም። ግን ክርስቶስ እየሰራው ነው በዚህ ምድር ላይ እኔና እናንተን ወክሎ እየሰራው እየፈጸመው ነው ተፈጸመ ያለው ነው። እሱም በመወለዱ በሕይወቱ እንደገና ደግሞ በመሞቱና በትንሣኤው ለእኔና ለእናንተ የፈጸመው ያዘጋጀው ያ ወንጌል የሚባለው ለዓለም ሁሉ የሚሰበከው እርሱ ነው። መሰረቱ ያ ድንጋይ እሱ ነው። በዛ ላይ ነው ክርስቶስ ሁሉ ነገር የሚመሰርተው እና በዚህ እውነት ላይ ምንድን ነው የገሃነም ደጆች አይችሏትም የሚለው። ይህንን እውነት ማንም ሊያሸንፍ አይችልም። በመጨረሻ ክርስቶስ ዓለምን ከፍጻሜ በሚያደርስበት ጊዜ ሰይጣንና ተከታዮቹ በሙሉ ይጠፋሉ። ይህ የወንጌል እውነት፣ ይህ ወንጌል በመጨረሻ ሰውን ነፃ የሚያደርግ ነው። ነፃ የሚያደርገው ደግሞ ክርስቶስ ዳግም በሚመጣበት ጊዜ ይህ የሚሞተው የማይሞተውን ወስደው ከክርስቶስ ጋር ሄደን በዙፋኑ ስንቀመጥ ነው ያንን ሁሉ ነገር የሚጨርስ የሚያልቀው። ስለዚህ ይህንን እውነት ብዙዎች ሰዎች ገፍቶታል፣ ብዙዎች ሰዎች ለመጥፋት ሞክረዋል። ነገር ግን የክርስቶስ እውነት ያውም ወንጌል እስከ መጨረሻ ይቀጥላል። ለዚህም ነው የገሃነም ደጆች አይችሏትም የሚለው። ከዛ በኋላ ቁጥር 19 ላይ ያለውን ነው ዛሬ የምናየው። ከዛ የተወሰነውን ክፍል ነው የምናየው። ራሳችንን ዝቅ እናድርግ ለጸሎት። ሰማይና ምድርን በቃል የፈጠር ቅዱስ አምላካችን ስለ ሁሉ ነገር እናመሰግናለን። ስለ ሞትክልን ህይወትን ስለሰጠህን፣ በሰማያዊ ስፍራም ደግሞ ስፍራን ስላዘጋጀህልን እናመሰግናለን። ይህንን እውነት ይዘን መኖር እንድንችል እርዳን። በመካከላችን ተገኝተ አስተምረን። በኢየሱስ ስም አሜን። ቁጥር 19 ላይ ይህንን ካለ በኋላ የመንግሥት ሰማያትንም መክፈቻዎች ወይም ቁልፍ እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ይላል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱ አዘዛቸው ይላል። እደግመዋለሁ። ቁጥር 18 19 የመንግሥተ ሰማያትን መክፈቻዎች፣ ኪ ነው የሚለው እንግሊዝኛው፣ ቁልፍ እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ይላል። አንደኛ ይሄ ቁልፍ ወይም ደግሞ መክፈቻ የመንግሥተ ሰማያት መክፈቻ ምንድን ነው? ለማን ነው የተሰጠው? እንደገና ደግሞ በምድር የምታስሩት የታሰረ ይሆናል የምትፈቱትም የተፈታ ይሆናል። ሴል ምን ማለት ነው የሚለውን ነው የምናየው። እና እነኚህ ነገሮች በጣም በጣም በጣም አስፈላጊ ነው አስፈላጊ ናቸው። በመጀመሪያ ደረጃ ወደ ዮሐንስ አምስት 24 ሄደን ጥቅስ እናነባለን። ዮሐንስ ወንጌል ምዕራፍ አምስት ቁጥር 20 ላይ አቡል ይቅርታችሁን፣ 24 ላይ ቁጥር 24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። እንግዲህ ከሞት ወደ ሕይወት የሚያሻገር ወይም ደግሞ የዘላለም ሕይወትን የሚሰጥ ነገር ካለ ቃሉን ማመን ብቻ ነው። ቃለን የሚሰማና የላከኝንም የሚያመን እምነት ነው። እዚህ ላይ በክርስቶስ ማመን ክርስቶስ የፈጸመውን ማመን ማለት ነው። ወንጌሉን መቀበል ማለት ነው። አሁን እዚህ ላይ ወደ ሰማይ የሚወስደን ወይም ደግሞ የዘላለምን ህይወትን ሊሰጠን የሚችለው ወንጌል ብቻ ነው። ወንጌልን የሰሙና የተቀበሉ እነሱ ከሞት ወደ ህይወት ተሸጋግረዋል። ለዚህ ነው በጸጋው ድናቸዋል የሚለው። ያ ጸጋ እኮ ክርስቶስ የፈጸመው የሰራው በእኔና በእናንተ ቦታ ሆኖ የሰራው ነው። ያ ወንጌል ነው። ስለዚህ ወንጌል ነው ወደ ፖዚሽናችንን ከሞት ወደ ህይወት የሚለውጠው። አንደኛ ጢሞቴዎስ ሁለት አምስት ብዙ ጥቅሶች አሉ። ጊዜ ስለሌለ ግን እነኚህን ሁለቱን ብቻ ነው የማነባው። ይህንን በተመለከተ አንደኛ ጢሞቴዎስ ሁለት አምስት አንደኛ ጢሞቴዎስ ሁለት አምስት እንዲህ ይላል፣ አንድ እግዚአብሔር አለ እና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ያለው መካከለኛው ወይም አማላጅ ማለት ነው። እንግሊዝኛው የሚያማልድ ነው የሚለው በሰውና በእግዚአብሔር መካከል የሚያማልድ አንድ ብቻ ነው ነው የሚለው ሊያማልድም የሚችለው እርሱ በሠራው ሥራ ነው። ይኸው ሞቸላቸዋለሁ፣ ተቀብለውኛል፣ በጸጋዬ ሸፍኛቸዋለሁ። የነጽድቅ ለነሱ ይሆናል የእሱ ጽድቅ እዚህ ምድር ላይ የፈጸመው ጽድቅ ነው። ያ ለእኛ ይቆጠርልናል። በጸጋው በጽድቁ ይሸፍንናል። ስለዚህ ይህ ወንጌል ነው። ወንጌልን ተቀብለዋል ብሎ ከሞት ወደ ሕይወት መሸጋገር የሚገባቸው ናቸው እነኚህ። ምክንያቱም እኔን ተቀብለውኛል፣ ወንጌልን ተቀብለዋል ብሎ የሚያቀርብ እርሱ ነው። ይህ ማለት ታዲያ ክርስቶስ ብቻ ከሆነ የሚያማልደው በሰውና በእግዚአብሔር መካከል ሊኖር የሚችለው ክርስቶስ ብቻ ከሆነ ዛሬ ታዲያ ለምንድን ነው በብዙ ቦታዎች ሰዎች ጣልቃ ገብቶ በሰው ለሰው የሚያማልዱት? በሰው የሚያማልዱት ወይም ደግሞ በመላእክት የሚያማልዱት ወይም ደግሞ በማርያም የሚያማልዱት? ይሄ ሁሉ የመጣው አንቲክራይስት ወይም ደግሞ አንቲክርስቶስ፣ በግሪክ አንቲክርስቶስ የሚለው ክርስቶስን የሚቃወም በክርስቶስ ቦታ ተቀምጫለው የሚለው ያወጣቸው ህጎች ናቸው። ከመጽሐፍ ቅዱስ ጋር የሚቃረኑ ናቸው። በመጽሐፍ ቅዱስ የሚለው አንድ ክርስቶስ ብቻ ነው አማላጅ። ከዛ ውጭ ሌላው ከመጽሐፍ ቅዱስ ጋር ነው። እነኚህ ይህንን ህግ የራሳቸውን ህግ ያመጡት ከመጽሐፍ ቅዱስ በላይ ስልጣን አለን ብሎ የሚያስቡና የሚያስተምሩ ናቸው። ስለዚህ የአንቲክራይስት አንቲክርስቶስ ትምህርት ነው ይሄ። ከዛ ነፃ ልንወጣ ይገባል። ዋናው ነጥቡ ምንድን ነው? ወደ እግዚአብሔር ቤት ሊወስደን የሚችለው የሰማይን ቤት ሊያስገባን የሚችለው እምነት ነው። በክርስቶስ ማመን ነው። ይህ ወንጌል ነው። ይህ ወንጌል ምንድን ነው? ጴጥሮስ የተናገረው ነው። አንተ የህያው እግዚአብሔር ልጅ ነህ መስነ ክርስቶስን ብሎ የተናገረው ያኑ ቁልፉ ወደ ሐዋርያ ምዕራፍ ስምንት ላይ የኢትዮጵያዊው ጃንደረባ ታሪክ አለ፣ የምናውቀው ነው። ሁሉንም አላነበውም፣ ከቁጥር 834 ላይ ጀምሮ ሳነብ። እንግዲህ ይህ ጃንደረባው የኢሳያስን መጽሐፍ እያነበበ እየሄደ ነው። ክርስቶስ ኢሳያስ 53 ላይ ክርስቶስ ስለ ክርስቶስ መሞት ምን ስለ ክርስቶስ መታረድ መገረፍ የሚያወራውን ያንን እያነበበ ይሄዳል። ከዛ ጃንደረባው አልገባውም። ጃንደረባው ለፊልጶስ መልሶ፣ እባክህ ነቢዩ ይህንን ስለማን ይናገራል? ስለራሱ ራሱ ነውን ወይስ ስለሌላ አለው። ፊልጶስም አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። እንግዲህ እንድታሰምሩበት የምፈልገው ስለ ክርስቶስ ወንጌልን ሰበከለት ነው የሚለው ሌላ ነገር አይደለም። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው እንግዲህ ውሃው ጋር ሲደርሱ ይኸው ውሃ ከፊታችን አለ እንዳልጠመቅ የሚከለክለኝ ምንድን ነው ምንድን ነው አንድ ሰው እንዳይጠመቅ የሚከለክለው እዛ ላይ ፊልጶስ ይመልሳል ፊልጶስም ቁጥር 37 ላይ በፍጹም ልብ ብታምን ተፈቅደዋል አለው መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። እንግዲህ ተመልከቱ፣ ልክ ጴጥሮስ ያለው ነው ይሄ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ጴጥሮስ ያለው የህያው የእግዚአብሔር ልጅ ነህ ነው ያለው። እዚህም ጃንደረባው ያንን ነው የተናገረው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ወጡ ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። ወገኖቼ ሆይ ከሞት ወደ ህይወት እንዲሸጋገር የሚያደርገው በጥምቀት ውሃ ውስጥ ጥምቀት ፐብሊክ ዴክለሬሽን ነው። ይሄ ለዓለም በክርስቶስ መዳናችንን ክርስቶስን መቀበላችንን የምናሳይበት ምልክት ነው። ስለዚህ ክርስቶስን ስንቀበል ከሞት ወደ ህይወት ተሸጋግረናል። ቁልፉ ምንድን ነው እዚህ ላይ ብለን ብናይ ምንድን ነው ክርስቶስ የህያው የእግዚአብሔር ልጅ መሆኑን ማመን ነው የጴጥሮስ ቃል ነው በዚች ድንጋይ ላይ ነው በዚች ድንጋይ ላይ ነው የምመሰረተው ቤተክርስቲያንን የምመሰርተው ያለው እምነቱ ዋናው መሰረት እንደሆነ እናያለን እና ስለዚህ ከነኝህ ጥቅሶች በምናይበት ጊዜ ቁልፉ ምንድን ነው? ቁልፍ እሰጥቻቸዋለሁ በሚልበት ጊዜ ምንድን ነው የተሰጣቸው ቁልፍ? እንግዲህ እምነት ከሆነ እምነት ደግሞ ወንጌሉ ላይ ከሆነ ያ ቁልፍ እንግዲህ ወንጌል ነው ማለት ነው። ለጴጥሮስ እና ለሐዋርያት የተሰጠው ቁልፍ ወንጌል ነው። ያ ወንጌል ምንድን ነው? ክርስቶስ የህያው የእግዚአብሔር ልጅ ነው። ያ ማለት መምጣቱ፣ መሞቱ፣ መነሳቱ ያ ነው። ይህንን የሚያምን ይህንን ወንጌል የሚቀበል እርሱ ይድናል። ስለዚህ ወደ ሰማይ ቤት ለመሄድ የምናስብ ከሆነ ከእግዚአብሔር ጋር የምንታረቅ ለመታረቅ ከሆነ ሌላ በመሀከላችን የሚገባ የለም። ክርስቶስ ብቻ ነው የሚያድነን። ቁልፉ ወንጌል ነው። ሰው ለጴጥሮስ የተሰጠው ለጴጥሮስ ብቻ አይደለም። በኋላ መጣ አልበታለሁ። ለሁሉም ነው ለሁላችንም ከእንግዲህ በኋላ ሄዳችሁ ምን አድርጉ ይላል። በማቴዎስ 28 ላይ ወንጌልን አስተምሩ ነው የሚለው። በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው የሚለው። ልክ ፊልጶስ እንዳደረገው ጃንደረባውን በክርስቶስ እመኑ፣ ክርስቶስም ያድናል፣ የሕያው የእግዚአብሔር ልጅ ነው መስ ነው። ይሄ ነው የተሰጠን ቃል፣ ይሄ ነው የተሰጠን መልእክት፣ ይህንን ይዘን እንድንሄድ። ይሄ ነው ቁልፉ፣ ቁልፉ ወንጌል ነው። ይህንን ቁልፍ ለቤተ ክርስቲያን ተሰጠ። ለሁላችንም ተሰጠ። እኔና እናንተ ይህንን ቁልፍ በእጃችን ይዘናል። ይህ ቁልፍ ክርስቶስ ያድናል የሚለው ወንጌል ነው። ወንጌሉን ይዘን እንድንሄድ ነው። ወንጌሉን በቃላችንም በሕይወታችንም ነው ይዘን የምንሄደው። ሰዎች እኛን የሚያዩት፣ እኛን በሚያዩበት ጊዜ መዳናችንን ማየት አለባቸው በህይወታችን መዳናችን ማየት አለባቸው አንዱና ዋናው ምልክት የመዳናችን ምልክት ፍቅራችንና አንድነታችን ነው አንድ ትሆኑ ዘንድ ለምን አለም ለዓለም ምስክር እንድትሆኑ ነው የሚለው ስለዚህ ቁልፉ ይህ ቁልፍ ወንጌል ለጴጥሮስ ብቻ ሳይሆን ለሁሉም ነው የተሰጠው ለሁላችን ሄዱና አስተምሩ ቁልፉ ዋናው ወንጌል መሆኑን ካወቀን ሌላ የሚያሳስት ነገር አይኖርም። አሁን ግን አብያተ ክርስቲያናት ይህንን ይጠቀማሉ ለራሳቸው ጥቅም አድቫንቴጅ ይጠቀሙበታል። ቁልፉን ይዣለሁ ቆልፍ ባህሉ ነው የሚለው። በዛን ጊዜ ምዕመኑ ይፈራል። ካህናቱ የሚሉትን፣ ቀሳውስቱ የሚሉትን ያደርጋሉ ስለሚፈሩ ቁልፉ ተሰጥቶናል በእጃችን አለ ብሎ ነው የሚያስ የተሰጠው ቁልፍ ወንጌልን ማሰም ወንጌል ነው። ከዛ ውጭ ለሰው ልጅ እግዚአብሔር ስልጣን አይሰጥም። የሰውን ህይወት እንድንወስን በሰው ህይወት ላይ እንድንፈርድ ወይም እንድንወስን ስልጣን ያልተሰጠ ነው። ቀጥለን የምናየው ማቴዎስ 23 ላይ ሌላው ችግር እየፈጠረ ያለው የመንግስት ሰማ ቁጥር 19 የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የተፈታው ሁሉ በሰማያት የተፈታ ይሆናል ይላል። ይሄ እዚህ ላይ ትንሽ ትርጉሙ ላይ ችግር አለው። እንዲያውም የአማርኛው ይሻላል ከእንግሊዝኛው። ምንድን ነው የሚለው በምድር ላይ የምታስሩት ኦልሬዲ በሰማይ የታሰረ ነው። በምድር ላይ የምትፈቱት ኦልሬዲ በሰማይ የተፈታ ነው። እናንተ የምታደርጉት ሰማይ ያደረገውን ነው። የሰማይ ወኪሎች ናችሁ ማለት ነው። ይሄ ጥቅስ የግሪክ ትርጉም እንደዛ ነው የሚለው ኦረዲ የሆነ ነው በሰማይ የሆነውን ነው። የተወሰነው በሰማይ ነው እኔና እናንተ አይደለም። ዓለም ሳይፈጠር የታረደው በክርስቶስ ኦረዲ ክርስቶስ ሞቶ ተነስቶ ደህንነትን ሰጥቶናል። ያ ወንጌል ያ ቁልፍ ለሁላችንም ተሰጥተዋል። ያንን ወንጌል ይዘን ነው የምንሄደው። እግዚአብሔር ዓለምን ወዷልና አንዱን ልጅ ሰጥተዋል ነው ምን እስኪሆን ድረስ ሰው ሁሉ እስክድን ኦልሬዲ ሰው ሁሉ ለሁሉ እየተዘጋጀ ነው ይሄ ወንጌል ደህንነት ለሁሉ ነው ለአንድ ብቻ አይደለም ጳውሎስ ይህንን ደጋግሞ ይናገራል በመጽሐፍቶች ውስጥ ደህንነት ለሁሉ ነው የተዘጋጀው ሁሉ ግን አይድንም ምክንያቱም ሁሉም አይቀበልም የሚቀበሉ ናቸው ለተቀበሉት ስልጣን ሰጣቸው ነው የሚለው እንግዲህ ቁልፉ ወንጌል ከሆነ ይህ ቁልፍ ለእኛ ከተሰጠው ወንጌሉን እንድናዳረስ ለተቀበሉት ሁሉ የልጅነት ማዕረግ ተሰጣቸው፣ ከሞት ወደ ሕይወት ሄደዋል ነው ያ። ኦልሬዲ የተወሰነው በሰማይ ነው። የሚቀበል ይህንን ወንጌል ይድናል፣ የማይቀበል አይድንም ተብሎ እኮ የተወሰነው በሰማይ ነው። ክርስቶስ ነው ይህንን የሚወስነው እንጂ ሰዎች አይደሉም የሚወስኑት። ተወስኗል። ኦልሬዲ በሰማይ የተወሰነ ነገር ነው። የሚቀበል ይድናል፣ የማይቀበል አይድንም። ስለዚህ እኔና እናንተ መልክተኞች ሆነን ስንሄድ ይህንን ወንጌል ይህን ቁልፍ የተባለው የተሰጠውን ለእኛ ወንጌሉን ይዘን በምንሄድበት ጊዜ ወደ ቤት በምንሄድበት ጊዜ መልእክቱን ካልተቀበሏችሁ ምን አድርጉ ነው የሚለው? የጫማችሁን ትብያ አራግፋችሁ ሂዱ ነው የሚለው። እናንተ ስራችሁን፣ ኃላፊነታችሁን ተወጥታችኋል። ጉዳዩ በእነሱ ላይ ነው። ውርድ ከራሴ ውርደት ከራሳቸው የሚባል ተረት አለ። እና ኃላፊነታችሁን ተወጣችኋል። የጫማችሁን ትብያ አራግፋችሁ ሂዱ ነው የሚለው። ያ ማለት ፈርዳችኋል ማለት አይደለም። ወንጌሉን አምጥታችኋል፣ አልተቀበሉም። ስለዚህ ካልተቀበሉ ደግሞ ወደ ሰማይ የሚሄዱበት መንገድ የለም የዘላለም ሕይወት የለም እና ይህ እኔና እናንተ የምንወስነው አይደለም። የሚቀበሏችሁ ከሆነ ይቀበላሉ፣ የማይቀበሏቸው ከሆነ ደግሞ አይቀበሏችሁም። ነገር ግን ደህንነት ኦረዲ የተወሰነው በክርስቶስ ሞትና በክርስቶስ ትንሣኤ በክርስቶስ ነው። አብ በፍርድ ጊዜ የሚያየው ልጁን ነው። ልጁን የተቀበሉ በልጁ ውስጥ ይሸፈናሉ። ልጁን ያልተቀበሉ ደግሞ በራሳቸው ይቆማሉ። በራሳቸው ሲቆሙ ደግሞ ኃጢአተኞች ነው። የኃጢአት ዋጋ ደግሞ ሞት ነው። ስለዚህ ያንን ፍርድ ነው የሚቀበሉት። ለዚህም ነው በሰማይ የተወሰነው ነው ኦረዲ የተወሰነውን በምድር ላይ ተወሰናላቸው የሚለው አሰራር እኛ ቱቦዎች ነን። የእግዚአብሔር መልክተኞች፣ የእግዚአብሔር ቱቦዎች ነው። ከላይ ያለውን የምናስተላልፍ ሰዎች ነን እንጂ እያሰን እየፈታን የምንሄድ አይደለም። ይህንን አንቲ ክርስቶስ፣ የክርስቶስ ተቃዋሚው ለራሱ ስልጣን ወይም ደግሞ ለራሱ ጥቅም ሲል ለቤተክርስቲያን ጥቅም ሲል ይህንን አጣመው ለብዙ ከአንድ ሺህ አምስት መቶ ስድስት መቶ ዓመት በላይ ተጠቅመውበታል። አሁንም እየተጠቀሙበት ነው። ነገር ግን መጽሐፍ ቅዱሳችን የሚለው ግን ደህንነት በክርስቶስ ብቻ ነው። ለማንም የሰውን ሕይወት የመወሰን ቁልፍ አልተሰጠሁም። በዚህ ምድር ላይ የምናደርገው ነገር ካለ ወንጌልን በፍቅር ይዘን መሄድ ብቻ ነው፣ ማካፈል ነው። የሚቀበል ይቀበላል፣ የማይቀበል አይቀበል ያንን ማለቱ ትምርቱ ትምህርቱ እንጂ ቁልፍ ተሰጥቶን የራሳችንን ውሳኔ እየወሰን የምንሄድበት ጉዳይ አይደለም። ዋናው እዚህ ላይ ክርስቶስ እየተናገረው ነው። ዋናው ማነው? ጴጥሮስ እየተናገረው ነው። እሱም ክርስቶስ የህያው እግዚአብሔር ልጅ ነው። እርሱን የሚያምን ከሞት ወደ ህይወት ተሸጋግሯል። ስለዚህ ወገኖቼ ይሄ ቁልፍ ተሰጥቶናል። ቁልፉም ወንጌል ነው። ጴጥሮስ የተናገረው ነው። በዚች እውነት ላይ ቤተክርስቲያንን መሰረት አለሁ። ጴጥሮስ፣ አንተ በተናገርከው ቤተክርስቲያን መሰረት አለሁ። እኔና እናንተ ይህንን ኃላፊነት ምን እያደረገን ነው? እንዴት እየተወጣን ነው? ይህ ቁልፍ ተሰጥቶናል። ይህ ወንጌል፣ ፕሬሽየስ የሆነ ወንጌል ተሰጥቶናል። ይህንን ወንጌል ምን እየኖርንበት ነው? እያካፈል ነው ወይስ ምን፣ እንዴት እየሆንበት ነው? እግዚአብሔር በመጨረሻ ጊዜ የሚጠይቀን በተሰጠን መጠን ነው የሚጠይቀን። ወይም እግዚአብሔር እድሉን ሲያዘጋጅ እድሉን ተጠቅማችኋል ወይስ አልተጠቀማችሁም? አንዳንድ ጊዜ እኛ ከምናውቀው ወይም ደግሞ ከሰማ ነው ወይ ከተለማመድነው ነገር ትንሽ ወጣ ያለ ነገር ከሆነ አንፈልጎም እንሸሸዋለን። እውነት መሆኑን እያወቅንም እንሸሸዋለን። ያ ከእግዚአብሔር እንድናመልጥ አያደርግንም፣ ወይም ከተጠያቂነት እንድንድን አያደርግም። ጵላጦስም እኮ እውነቱ ሲቀርብ ምንድን ነው ያለው? እውነት ምንድን ነው ብሎ ሸሸ። እኔና እናንተም እውነት ሲመጣ እውነቱን የምንሸሽ ከሆነ በመጨረሻ ከእግዚአብሔር ጋር ነው ንግግራችን የሚሆነው። ስለዚህ ወገኖች እድሉ ዛሬ ሆኖ ዛሬ የመዳን ቀን ሆኖ እያለ ይህንን ክርስቶስ የሚሰጠንን እውነት ተቀብለን ለሌሎች ደግሞ በዚህ በመጨረሻው ጊዜ ወንጌሉን ማዳረስ እንድንችል እግዚአብሔር እርዳን። እንጸልይ። ጌታ አምላካችን አባታችን፣ መድኃኒታችን ስለሰጠህን ተስፋ እናመሰግናለን። ጌታ አምላክ ሆይ ትልቅ ኃላፊነት ሰጥተህናል። ይህንን ቁልፍ ወንጌል ለዓለም ሁሉ እንድናዳርስ ኃላፊነት ሰጥተህናል። ጌታ ሆይ ይህንን በማጣመም ለራሳቸው የሚጠቀሙ ሌሎችንም የሚያሳስቱትን ጌታ ሆይ አንተ እውነቱን እንድትገልጽላቸው እንለምናሃለን። በዚህም ተሳስተው ደግሞ በፍርሃት የሚኖሩትን አንተ ነፃ እንድታወጣቸው እንለምንሃለን። እውነቱን አንተ እግለጽልን። በዚህ እውነት ደግሞ መመላለስ እንድንችል ለሌሎችን በረከት መሆን እንድንችል እርዳን። በነገር ሁሉ ከኛ ጋር ስለሆንክ እናመሰግንሃለን። ኃጢአት በደላችንን ይቅርበል። በጌታ በኢየሱስ ስም አሜን።